ነገ ከአራት ሰዓት ፌብ ጀምሮ ዴራ ውስጥ ነው። ጀዳፍ አልከናን እንገናኝ። ሎኬሽን ለምትፈልጉ ሰዎች እኔ ጋም በውስጥ ቁጥራችሁ ማስቀመጥ ትችላላችሁ ወይም ደግሞ እነሱ ጋር ቁጥራችሁ ማስቀመጥ ትችላላችሁ። ነገ የነ አብርሽ እና የኢሩት ቀን ነው። መተን ከጎናቸው መቆም አለብን። አብረን እንጨፍራለን። አሪፍ ታሪካዊ ጊዜ እናሳልፋለን። አብሬሳይ ይቻላል። እንችላለን። እንወዳለን።

ሊጋነዋነአራነ ለማንኛውም ጋይስ አልነጋም አልነጋም እስከሚነጋርበት ላይቡን እንዲሁ ነው። ምን ተውላችሁ እንደዚሁ ማለት ነው። ደስ ያለው ሰው እነዳኒም ገና ይመጣሉ። ደስ ያለው ሰው እዚህ ጋ የመጣ የመጨፈር ይችላል ፈታይላል ናይሳቅራ ተሰብስበው መምጣታቸው አይቀር ምራት ሊበዱ ነው እንግዲህ ለነሱ ደሞ ተራውን እንቅላቸዋለን። ብቻ አዳር ሙሉ ደስሲላይ ላይ ነው የምንሆነው። ሰሩበፊልተር የለው ይህ ነገር እንዳይጠፋ እና ፋሚሊዎቻችን፣ አንድ ሰው አስገብተን ግን በዚህ ሞራል ማለት ነው። በዚህ ሞራል አንድ ሰው አስገብተን ቅጥቅጥ አድርገን እናስወጣው። ደስ ነበር ሲማን ህንድ፣ ቻይና፣ ምናምን አስባሽ አበሻ አረብኛ ጠፋብኝ። እዚ ሩቲን ነገ እንጋብዘው፣ እስኪ ለፕሮግራማችን እንጋብዘው። ሸቦ ሸቦ የናና እሺ። ጋይስ ከላይ ደግሞ ማለት ነው እንዳለ የአረብ ሀገር ሱፕማርኬት የተቀመጡት ጎረቤት ሀገሮች ናቸው። አሁን ደካ እንዴ ገና ተራ በተራ ሁሉን ይገባል የሚሰራ ጨርሻ እሺ። ፋሚሊዎች ላይቫችን እንደዚሁ ነው የሚያደርጉት ዛሬ እንደዚሁ

ሁላቸውና ማለት ነው ነገሩለን።

ጾም ምን እንበላ ነው እያሉ እና ለሚጾም ሰው የተለየ ምግብ፣ ለማይጾም ሰው ደግሞ የተለየ ምግብ አዘጋጅ ተማልሽ ምንም ነገር አታስቡም። እና ደግሞ ዋናው ሰርጋችን ደግሞ እንግዲህ ፋሚሊ ጋር ስለሆነ ከጾም በኋላ ይሆናል ማለት ነው። ለዚህኛው ፕሮግራም ግን ምርጥ የመክሰስ ነው፣ ያው የራት ግብዣ ይኖራል። ግን ደግሞ ለጾመኛ ለብቻ፣ ለማይጾም ሰው ደግሞ ለብቻ የተለያየ ምግብ አዘጋጅ ተመልሽ እንዳታስቡላችሁ ፈልጌ ነው።